ስለ ሌለበት መርቃቸዋል አሁን ጀባ ካህ ጀባ ጅዝባ ፉዞ ፉንጋ ከፎ ሲውል ግባ በሳታ ለንጋ ተገርፎ አማን ጀባ ይማን ጀባ ምርጥየው ለዬ አማላይ መለሎ ገነት ይግባ ካንቾሎ እናቴዋ ወርቄዋ ሽጋዋ እንገትዋ ለመልክሽ ላመልሽ መልከ ጥፉ ይሰዋልሽ። አሜን በይ አሜን አሜን ሦስት ጊዜ በፍቅር በመውደድ ባብሮነት አዋዜ ለውሰሽ ቀብተሽ አንዴ ብታቀምሽኝ ይሄው ጸጋዬ ተገልጦልኝ መርቃቱ ነው የሚለኝ አሜን በይ። እናቴዋ ወርቄዋ እንገትዋ ሽጋዋ በሐሙስ በቀሚስ ተውበሽ በቀሚስ በጎዳናው ስትነጉጂ ወንዶ ወቶ በነኪስ ለኔ ያርግሽ የሚልሽ ፀሐይ ነፋስ እንዳይነካሽ ለጥሎሽሽ ማርቼዲስ የሚሰጥሽ በሀገር ምድሩ ያብዛልሽ። እናቴዋ ወርቄዋ አንገትዋ ሸጋይዋ አሜን እንዳልሽ ጎንበስ ብለሽ ወንድ ሁሉ ይገዛልሽ። ለክብርሽ ትልቅ ህንፃ ያቁምልሽ። ከአንቺ አልፈሽ ለቤተሰብ የምትተርፊ፣ ከደስታ ማድሽ የምታስፈርፊ፣ ከሀሳብ መንገድ የምታሳርፊ አድርግሽ አው አድርግሽ እዳ ገብጋባ አንቺን ከሚላ ግባ ህሊኮ ይከልልሽ በፍቅሩ ምንዳት ቱርቂ በመጋረጃ ይጋርድሽ አሜን በይ አሜን ብቻ ቅጥቅልሉ ጋብቻ ብቻ ከእናቱ ከሚጠይቅ እንጎቻ መዝጊያው ጭራሮ ከሆነ መጥፎ ልማድ ካለበት ሳይኖር ኖርኩ ብሎ በለጋ እድሜው ከመከነ ጆሮውን አፍንጫውን ለጌጥ ብሎ ከተበሳ በንኩ ቡኩ ሱሪ ኪሱ የኪስ ቦርሳው ከሳሳ በጠገበሻ አይለፍ ፈጽሞ አይንሽ አይግባ። በድቦርቲ ይረገም ፉንጋ ያግባ አለሚ ወርቅ ይዋ ሸጋይዋ አንገትዋ ጨስ ጨስ እስኪ እንደሱ ከከርቢው ካደሱ ኑሮሽ እንደ ሽታ ያማረ ጥላትሽ እንደ ጭሱ የበነነ ፍቅርሽ እንደ ቡንቁርስ የሚናፈቅ የሚቀመስ ጸጉርሽ ጸባይሽ እንደ ቡናው የሚፈውስ ፈገግታሽ ለአጓጉል እንደ ሳቱ የሚያቃጥል ያድርገው ደፋር ደሃን ወንዱ እንዲጥፋው አለምወርቂዋ ሸጋይዋ አንገትዋ በቆሌያችን በመንደሩ በሻችን በሚፈሩ በሀገራችን በደብሩ እኔን ለአንቺ ያውቁ መኛ አንችለን ያድለኝ። ትኛዋን ፍቅሬን ተሰናበቷት ይላል። መንገዱን እኔ ያሳየቻት መሄዱን አወቀችበት በመሄዱ በመንገዱ ሰው ለመደችበት። ሄደች የስንብት ቃል ሳታኖር መሄዷን ሳትናገር ሹልክ አለች ከሌላ ዘንድ ከረመች ከሌላ ሰው ለመደች። በእርግጥ መንገደኛ አልነበረችም። መክረም ነበር ህልሟ መክተት መክተም በልቤ ለዘላለም። ሀሳቧ እንዲያ ነበረ እንደፊቱ እንደዚህ ያኔው ፍቅራችን እንዳማረ ጥልቁ ርቁ ፍቅር ነግሶ ዘላለም በሚባል የዘመን ስፍር መዋል ማደር መክረም መኖር ነበር። አሁን ታዲያ ዘላለም ዘላን ሆኖ አብሮነት ተበትኖ የህልሙ ጽንስ ተጨናቅፎ ያቻትና ከዚያኛው ጫፍ እኔ ከደረስኩበት እልፍ ብላ በአዲስ መንገድ ልትታጠፍ ከለመደችው ልትውል ከከረመችው ልታደር አዲስ ልብ ልትጸንስ መስመር ያልቻለ ዘላላም ዘላለም አርጋ ልታድስ ከማዲው ላይ ከሸዋማ መንደር ከፍ ብሎ ከጨለማው ወዲያ በላይ ብርሃን ከሚታይበት ያኔ መንገድ ሳሳያትን ሄጄ ከቆምኩበት እዚያ ካለው መታጠፊያ ወደ አዲስ ቀን በሚወስደው ጨለማውን በቃ ይበላ ንጋት ልታይ የምትሄደው ያችኩናት እጅላሌንም ሄደም ያስተማርኳት አያችኋት ሴትነቷን ሳታስደፍር መጽሐፉ ልባም ሴት ያላት ልባም ሆና የምትኖር ያቻትና በማርያም እስኪ አንድ የሁላችሁም ትልቁን ጎራ ሳትዞር ጥልቁም ባህር ሳትሻገር ውጥኖ እንዲሰምርላት ህያው ፍቅሯ እንዲሳካ ውብ ህልሟን እንድትኖር ዘላለሟ እንዲሰምር ሐሴት ሐሴት አርጋ ዘላለም እንድትኖር በንጹህ ክሌና ከልባችሁ ተመኝታችሁ ፍቅሬን ተሰናበቷት ቻው ብሏት እጃችሁን አንስታችሁ